ይህ ባለማችን በጣም አደገኛ ውድድር ነው። የአንገት መቀጨት፣ የእግር ስብራት፣ የእጁን ልቃት ከዚያም ሲያልፍ ሞት ሊያስከትል ይችላል። በጣም አደገኛ የሚያደርገው ደግሞ በውድድሩ ላይ ምንም ዓይነት የጤና ባለሙያ አይሳተፍም። እያንዳንዱ ተሳታፊ በራሱ ላይ ለሚፈጠረው አካላዊ ሆነ አእምሯዊ ጉዳት ኃላፊነት የሚወስደው እራሱ ተወዳዳሪው ነው። ውድድሩ የሚካሄደው በእንግሊዝ ኩፐርስ ሂል በሚባል ቦታ ላይ ሲሆን የተጀመረው ከፈረንጆቹ 1826 ጀምሮ ነው። ለመጨረሻ ጊዜ በ2025 በወንዶች ውድድር ያሸነፈው ቶንኮፕ የሚባል የ23 ዓመት ወጣት ጀርመናዊ ዩቱበር ሲሆን ሲሆን ያሸነፈውም በተከታታይ ለሁለተኛ ጊዜ ነው። በጣም አስገራሚ የሚያደርገው ውድድሩን ላሸነፈ ሰው የሚሰጠው ሽልማት ነው። ሽልማቱ ከማየታችን በፊት ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪና ስርቆትን ከፍተኛ የመከላከል አቅም ያለው የጂፒኤስ ቴክኖሎጂ አስመጥተን እየገጠም እንገኛለን። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ታዲያ የዚህ ውድድር አሸናፊ የሚሸለመው 3 ኪሎግራም የተጠቀለለ አይብ ሲሆን ይህ በእንግሊዝ የሚደረግ ባህላዊ ውድድር ነው። ውድድሩ 500 ሺ ብር የሚያሸልም ቢሆን ትወዳደራላችሁ? ሀሳባችሁን ኮመንት ላይ ያሳውቁን። እንደዚህ አይነት አዝናኝ ቪዲዮዎች እንዲደርሳችሁ ፎሎ ማድረግ አትርሱ።